ኦ ኬ ኩስችን ነምበር ናይን ዘጠነኛው ጥያቄ ደግሞ እንደዚሁ ተሰጥቷቸዋል፣ ኢዝ ጊቨን። ይሄ ኢዝ አን አርቲሜቲክ ሲኩንስ ይሄ አርቲሜቲክ ፕሮግሬሽን ወይም አርቲሜቲክ ሲኩንስ ነው። አንድ ነገር አርቲሜቲክ ሲንስ ነው ስትባሉ ወይም አርቲሜቲክ ፕሮግሬሽን ነው ሲባል ምን ማለት ነው? ኮመን ዲፍረንስ ኮመን ዲፍረንስ ቢትዊን ኤኒ ቱ ኮንሰኪዩቲቭ ተርምስ ኦኬ ማለት ነው። በማንኛውም ተከታታይ በሆኑ ተርሞች ለምሳሌ አሁን ይሄ ኤኤን ሲል እዚች ኤን ላይ ዋን ባስገባ ኤ ዋን ቱስ አስገባ ኤ ቱ ኤ ስሪ ኤ ፎር ኤ ፋይቭ እያለ ይቀጥላል ማለት ነው ኦኬ። ይሄ ነው ሲኩንሳችን። ያ ማለት እነዚህ ተርሞች አሉ። ከዚህ ላይ ይህን ብቀንስ ከዚህ ላይ ህብ ቀነስ ከዚህ ላይ ህብ ቀነስ ከዚህ ላይ ህብ ቀነስ ማለት ነው። ተከታታይ ሆኖ ተርሞችን ባቀናነስ ተመሳሳይ የሆነ ኮመን የሆነ ልዩነት ሊኖራቸው ይገባል አርትሜቲክ ለማለት ማለት ነው። እኩል እኩል እየደመረ ስለሚሄድ ስንቀነስም ያችን እኩል እኩል ቁጥር አናገኛታለን ማለት ነው። ሶ ዚስ ኢዝ ኮልድ አርትሜቲክ። ስለዚህ አሁን እዚህ ጋር ኤኤን አርትሜቲክ ሲኩዌንስ ነው አለ ዊዝ ፈርስት ተርም አለ የመጀመሪያ መነሻ ተርማችን ስንት ናት አለ? 10 ናት አለ ስለዚህ ኤ1 ኢዝ ኢኳል ቱ 10 ብዬ ይዘዋለሁ። ዘ ፈርስት ተርምን ኤ1 ብዬ ጠራሁት ማለት ነው እን ዘ ቴንዝ ተርም አስረኛው ተርም ይሄ ሲኩዌንስ አስር ብሎ ይጀምር እና የሆነ ቁጥር እየጨመረ እኩል ቁጥር እየጨመረ ሲሄድ አስረኛው ተርም ጋር ደግሞ ማንን ያገኛል? ኔጌቲቭ 26 ያገኛል አለ ቴንዝ ጥያቄ ጠየቀው። ይሄ ማለት መቶ አንደኛው ተርም ስንት ይሆናል እያለ ነው አሁን። በጣም ይሄ ጥያቄ ኢንተረስቲንግ ነው። አስር ብሎ ጀምሮ የሆነ የሆነ ተመሳሳይ ቁጥር እየደመረ ቢሄድ ይችን 26 ያገኛል ኔጌቲቭ 26 ን አስረኛው ተርም ላይ በዚህ ሁኔታ ቢቀጥል መቶ አንደኛው ተርም ማን ይሆናል እያለን ነው። ኦኬ አሁን ሲኩንሱ አርትሜቲክ ነው ስለተባልን አርትሜቲክ ሲኩንስ ላይ ምን የሚል ተምራችኋል? ኤን የፈለግነው ፖዚሽን ላይ ያለውን ተርም ለማግኘት ኤን ማለት አስር ከሆነ አስረኛው ተርም ሀምሳ ከሆነ ሀምሳኛው ተርም ለማለት ነው። ይሄ ኤን ኢዝ ኢኳል ቱ ኤ ዋን ተርስት ተርም ማለት ነው ፕላስ ኤን ማይነስ ዋን ኤን ማይነስ ዋን ታይምስ ኮመን ዲፈረንስ ብላችሁ ስሩ የሚል ፎርሙላ አለን። ይሄ ፎርሙላ ምን ተብሎ ይጠራል? ኤን እዝ ተርም ፎርሙላ ተብሎ ይጠራል። ሲኩዌንሳችን አርተሜቲክ ሲኩዌንስ ከሆነ ኤን እዝ ተርም የፈለግነውን ች አምስት ከአረግናት ዘ ፊፍዝ ተርም፣ ስድስት ከአረግናት ዘ ሲክዝ ተርም፣ መቶ ከአረግናት ሃንድረድዝ ተርም፣ የፈለግነውን ተርም ይሄ ፎርሙላ ያስገኝልናል። ከኛ የሚፈልገው እሱ ምንድን ነው? የምንፈልገውን የተርም ፖዚሽን እዚህ ጋ መናገር ነው። እዚ ጋር ኤዋን እና ማወቅ ይኖርብናል፣ ኮመን ዲፈረንሱ ማወቅ ይኖርብናል ማለታችን ነው። አሁን ልብ በሉ እኔ የተጠየቅኩት መቶ አንደኛውን ተርም ነው። ስለዚህ ኤል እና እቺን ኤን ዋን ሃንድረድ ዋን አረጋታለሁ ኤ መቶ አንድ ስንት ይመጣል እያልኩት ነው። ያ ማለት ኤዋን ብሎኛል ፈረስት ተርም ሲደመር እዚጋ እንደምታዩት እቺ ኤን ሲቀነስ አንድ ስለምትደረግ እዚህ ውስጥ ከመቶ አንድ ላይ አንድ ሲቀነስ መቶ ይሆናል። ስለዚህ ዋን ሃንድረድ ታይምስ ዲ መጣ። ጥያቄ የሚመለሰው በዚህ ፎርሙላ ነው። ከዚህ ውስጥ ግን ኤዋንን አውቃለው አዎ ፈርስ ተርሜ አስር ተሰጥቶኛል እማላቆ ማን ነው እች እንዲህ ነው ማላቆ ስለዚህ እች እንዲህ ማወቅ ይኖርብኛል ማለት ነው አሁን እች እንዲህ ደግሞ ለማወቅ ሁለት ተርሞች ተሰጥተውናል እችን ነጥብ ደግሞ በደንብ ያዙልኝ ኢፍ ዩ ሃቭ ኢፍ ዩ ሃቭ ኤኒ ቱ ተርምስ ቱ ተርምስ ኦፍ አን አርቲሜቲክ ፕሮግሬሽን የአንድ አርቲሜቲክ ፕሮግሬሽን ኤኒቱ ተርምስ ኤኒ ማለት ሲፈልግ አንደኛውና አስረኛው ይሁን፣ ሲፈልግ አምስተኛውና ሰባተኛው ይሁን፣ ሲፈልግ ዘጠነኛውና መቶኛው ይሁን። ሁለት ተርሞች ከተሰጧችሁ የትኛውን ፖዚሽን ላይ የሚገኙ ኢፍ ዩ ሃቭ ኤኒቱ ተርምስ ኦፍ አን አርትሜቲክ ፕሮግሬሽን ዘን ዩ ካን ፋይንድ ዘኮመን ዲፍረንስ እንዲህ የሚባለው ማወቅ ይቻላል። ኮመን ዲፍረንሱ ማግኘት ይቻላል። ሁለት ተርሞች ካሏችሁ በማዛመድ እና ሁለቱ ተርሞች አሁን ለምሳሌ ማንና ማን አለኝ? እነዚህ ጋር ኤዋን ፈርስት ተርም አስራለኝ፣ ኤቴን ዘቴንዝ ተርም ደግሞ ኔጌቲቭ 26 አለኝ። ሁለቱን በማዛመድ አይ ካን ፋይንድ ዘ ኮመን ዲፍረንስ። እንዴት አድርገ ያዛምደዋለሁ? አሁንም ኤቴን ላና ኢዚ ኳልቱ ኤዋንን ወስዳታለው። ኤዋን እዚህ ጋር ኤዋን ካልኩ እዚህ ጋር ምን ማለት አለብኝ? ናይንዲ ማለት አለብኝ፣ ቢኮዝ እቺ ዋንና እቺ ዘጠኝ ተደምረው ይሄ መስጠት አለባቸው። በዚህ ፎርሙላ ማለት ነው። እቺን ቴንስ አረጋት ኤ ቴን ሆነ ይሄ a1 ነው ይሄው እዚህ ጋር አስር ሲቀነሳል ዘጠኝ ነው ዘጠኝ ዲ መጣ ማለት ነው። እኔ ግን እዚህ ጋር ምን አልኩኝ? ኤኒ ቱ ተርም ስል ምናልባት ኤ ዋን ባይሰጠኝ ስለ ተሰራለው እንዳትሉ። ይሄ ለምሳሌ ኤቴን ስትሉት ይሄ ኤ ፋይፍ ከሆነ እቺ ኤ ፋይፍ ከሆነ ያላችሁ ይሄን ፋይፍ ዲ ማረግ ነው። ፋይፍ እና ፋይፍ ተደምሮ አስር ይሰጣል። ይሄ ኤ ቱ ካረጋችሁት እቺ ስምንት ዲ ትሆናለች ማለት ነው። ሁሉም ያስኬዳል ማለት ነው። ለምሳሌ እቺ ስድስተኛው ተርም ካላችሁ a6 ቢሆን የተሰጣችሁ ማለት ነው። ይህን a6 ስታደርጉት ይሄ ደግሞ ምን ይሆናል? 4d ይሆናል። 6 እና 4 ተደምሮ ይሄን እንዲሰጠኝ ማለታችን ነው። good so በዚህ መሰረት አሁን a10 ይታወቃል። which is negative 26 አለኝ። negative 26 a1 is already given 10 አለኝ ሲደመር 9d ማለት ነው። so እቺን 10 አሻግሬ ወደዚህ ማመጣት <coughs> ኔጌቲቭ 26 እዚህ ኦልሬዲ ያለ ይሄ 10 ሲሻገር ኔጌቲቭ 10 ነው፣ ምልክት ይቀይራል። ኢዝ ኢኳል ቱ 9d ይመጣል። ኔጌቲቭ 26 እና ኔጌቲቭ 10 ኔጌቲቭ 36 ይሆናል። ኢዝ ኢኳል ቱ 9d ዲቫይዲንግ ቦዝ ሳይድ ባይ 9፣ ዲ ኢዝ ኢኳል ቱ ኔጌቲቭ 4 ይመጣል። 36 ለ9 ሲካፈል 4 ይመጣል። ስለዚህ ኮመን ዲፈረንሳችን ምንድነው? ኔጌቲቭ ነው። ደግሞ ኮመን ዲፈረንስ ኔጌቲቭ እንደሚመጣ አውቃለሁ። ለምን አርትሜቲክ ሲኩዌንስ እየቀነሰ እንደሚሄድ መረጃ አለ። ለምን አስር ብሎ ጀምሮ አንደኛው ተርም አስረኛው ጋር ኔጌቲቭ ሊመጣ የቻለው እየቀነሰን የመጣው ማለት ነው። ዲክሪዝ እያደረገ የሚሄድ ከሆነ ደግሞ ኮመን ዲፈረንስ ኔጌቲቭ ነው። ኢንክሪዝ እያደረገ ቢሆን ኑሮ ደግሞ ይሄ ነገር አርትሜቲክ ኮመን ዲፈረንስ ፖዚቲቭ ነበር የሚመጣው። ስለዚህ ኮመን ዲፈረንሱ ኔጌቲቭ መምጣቱ የሚጠበቅ ነገር ነው ማለት ነው። ጉድ አሁን ኮመን ዲፈረንስ ነበር የጎደለኝ እዚህ ጋር። ስለዚህ እቺ ኔጌቲቭ ፎርም ብቻ እዚህ ያስገባለሁ ማለት ነው። ዘርፎር ኤ 101 እኩል ይሆናል ኤ 1 በሚለው ፋንታ ፈርስት ተርሜን 10 አስገባለሁ። አስር ሲደመር መቶ ሲባዛ ዲ

ፈርስ ተርሙ ከዛ አራት አራት እየቀነሰ ይሄዳልን። ያለው አራት ሲቀንስ ምን ማለት ነው? ስድስት አራት ሲቀንስ ሁለት፣ አራት ሲቀንስ ኔጌቲቭ ቱ አንደጋ ደግሞ አራት ሲቀነስ ኔጌቲቭ ስድስት እያለ ይሄ ሲኩዌንስ ይሄዳል። የሆነ ቦታ ላይ አስረኛው ላይ ሲደርስ እቺ ኔጌቲቭ 26 ያገኛታል። እንደዛው እያለ ሲቀጥል መቶ አንደኛው ቦታ ላይ ሲደርስ እቺ ቁጥር ያገኛታል ማለት ነው። ይሄ ሲኩዌንስ በዚህ ፓተርን ብሄድ መቶ አንደኛው ፖዚሽን ላይ አይ ዊል ጌት ዚስ ሪዛልት እንደማለት ነው። ሐሳቡ ይሄ ነው። ሶ ኔጌቲቭ 390 ሚል ካለ ምርጫው ላይ እናያለን። እንደምታውቁ ቾይሶቻችን ላይ yes we have negative 390 የሚለው ቾይስ ዲ ትክክለኛ መልስ ይሆናል ማለት ነው።